የእግዚአብሔር ቃል ላይ መነሳት ውድቀትን ያመጣል። ዛሬ ቀኑ እንግዲህ ዘጠኝ ነው። 10ኛው ወር 10 ይቅርታ፣ 10 10ኛው ወር 2017። እንግዲህ የመጨረሻው ዘመን እንደሆነ የምታውቁት እንግዲህ በእስራኤል በፍልስጤን፣ በዓለም ዙሪያ ያለው የጦርነትን ወር አስሙና እናንተ ንሳገቡ ላለው ለዓለም ጦርነት መፍትሄው አንድ ነው፣ ጸሎት ነው። ሁልህም መጸለይ ያለብህ ይልቁንም ለመቃወም ሳይሆን ለመጸለይ ራስን አዘጋጅ። ወንድሞቼና እቶቼ የነገሥታት የነገስታት ንጉሥ የጌቶች ሁሉ ጌታ ኢየሱስ ከመምጣቱ በፊት እናንተ ንስሐ እንድትገቡ በፍቅር መልእክት አስተላልፋለሁ። እንግዲህ የዲያብሎስ ሥራ ይፈርስ ዘንድ የእግዚአብሔር ልጅ ኢየሱስ ተገለጠ ይሏል። አሜን። እንግዲህ ለብዙ ዓመታት እዚጋ ወንጌልን እየሰማችሁ ነው። አሁን ምላሽ ስጡ። አሁን ብትሞት በክርስቶስ ኢየሱስ ካለ መንግሥተ ሰማያትን ትወርሳለህ። በሞትክበት ሰዓት በክርስቶስ ኢየሱስ ከሌለ ግን ወደ ሲኦል ነው የምትሄደው። ስለዚህ ለአንተ የሚጠቅምህን ለይ እንጂ የኔ ወንድሞች እዚህ ጋር ቆመን ስናስተምር ለእናንተ የሚበጃችሁና የሚጠቅማችሁን ለሚቀጥለው ምዕራፋችሁ ደግሞ ሕይወት የሚሆነውን እውነት ነው የምንነግራችሁ። ይህንን ቅዱስ ወንጌል ደግሞ ሰው እንዴት ሊቃወም ይችላል? ኢየሱስ ያድናል። አሜን። እስቲ ቆይ፣ ዛሬ ክብር ለስሙ ሕያው ብርሃን ክፍል አስርን በሐዋርያው ዮሐንስ መልእክት ላይ ነው። ሰሞኑን ደግሞ ያለሁት በጣም ትናንት ምዕራፍ አንድ ላይ በደንብ አይተናል። ዛሬ ደግሞ ምዕራፍ ሁለት ላይ፣ ጨለማ ምንድን ነው ብርሃን እያላችሁን ነው። ጨለማ ምንድን ነው ካላችሁ፣ ጨለማ እንዴት ይመጣል? ጨለማ ኬት ነው ምንጩ ብላችሁ ብትጠይቁ እውነተኛ መልእክት ይዤላቸዋል። አንተ ቤት ብርሃን ካልገባ በጨለማ አለ። ጨለማ ደግሞ ምንድን ነው? ማይመች ነው። እሺ እንደ ቃሉ እንመልከተው በጌታ በኢየሱስም አነባል። እኛ አዲስ ትእዛዝ እንጽፍላችሁ፣ ይህንን ነገር በእርሱና በእናንተም እውነተኛ ነው፤ ጨለማ ያልፋልና እውነተኛም ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፤ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ በጨለማም ይመላለሳል የሚሄድበትንም አያውቅም ጨለማም ጨለማውም አይኖቹን አሳውሮታል ይላል እንደው ትንሽ ጊዜ ብሰጣችሁና ብታስተውሉ አንኳር አንኳር ነገር ብሰጣችሁ ደስ ባለ ጨለማ ምንድነው ጥላቻ ጨለማ ምንድነው ቅናተኝነት ጨለማ ምንድነው ብሔርተኝነት። ጨለማ ምንድን ነው? ጎሰኝነት። ይሄ ነገር ውስጥ ካለ አንተ በጨለማ ነው ያለው። ብርሃን ምንድን ነው? ፍቅር። ብርሃን ምንድን ነው? ይቅርታ። ስልክ በቀደም ሲደውል ስልክ ክብር ለኢየሱስ መድኃኔዓለም ጌታ። እና ወንድሞችና እህቶች ሰላም እንዳልኳችሁ ነው። ብርሃን ደግሞ የተነገርኳችሁ ብርሃን ሁል ጊዜ ደስ ይላል። እሱ ምንድን ነው? በውስጣችሁ ቂመኝነት አይኖር፣ ክፋት አይኖር። እውነት ነው የምላችሁ። በፍፁም ትህትና ነው የማስተምራችሁ፣ የምናስተምራችሁ እዚጋ ቆመን አንድም ቀን ስለማናችሁም ሃይማኖት የሚያጥላላ የሚያበረታም ነገር ክፉን ነገር ተናግረናል። ነው እኛ የምንናገረው ስለ ብርሃን ነው። ወንድሙን የሚጠላ በጨለማ ይኖራል ነው። ምን በቃ ከዚህ በላይ ምን ጨለማ አለ? ይሄን ጨለማ ለሰፈፈሮ ኮና ሀዘብ ረሃተ መቆሎ ሶፋ ይሄን ብርሃን ሊቋቋም የሚችል ወንድና ሴት ባሪያ እንዳይኖር በኢየሱስም ስም በጥላቻው ተሞልቶ የሚመላለሱ ብዙ ሰዎች እንዲመለሱ አንተ መልእክተኛ ያርገልከና፣ በመልእክት ላይ የሚመደቡ የትኛውም አይነት ዱለታዎች፣ የትኛውም አይነት አድማ፣ የትኛውም አይነት ተቋማዊ ክፋት የፈረሰ እንዲሆን አዘዘ። አሜን። ሁሉ ለአንተ አድራሳት ተሰጠ። አሜን፣ አሜን፣ አሜን። ና ብርሃን ነው እንግዲህ ይበራል። ወደ ደም ጠላም ብርሃን ግድም ነው ጥላቻ ጥሩ አይደለም። ማንንም ሰው እዚጋ ቆሜን ሳስተምር አንድም ቀን ተሳስቼ ጥላቻ እንዲኖረ አስተምሬ አላውቅም። ሁሉም ሃይማኖት ደግሞ ደስ የሚለው እዚጋ አለ። ድንገት እንደሌሎቹ እንዳንመስላችሁ እኛ የገባን አንድ ነው። ፍቅርን ልንሰብክ ወጥተናል። ፍቅርን ሰምታ አምልጥ ነው እያለን ያለን ኢየሱስ ይወዳል። አሜን ትልቁንም ትንሹንም በፍቅር እንይዛለን። ኢየሱስ ይወዳል። ጸጋ ይብዛል። ክብር ለኢየሱስ ይብ